በማዕከላዊ ኢትዮጵያ ክልል ሆሳና ከተማ በተካሄደውም የ2017 ዓ.ም ተመረጥ ኤክስፖ እና የውይይት መድረክ ላይ ተገኝተው መልእክት ያስተላለፉት የክልሉ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ስራ አስፈጻሚ ናትናይል ሚሊዮን ኮርፖሬሽኑም በክልሉ በ10 ከተሞችና 15 ሳይቶች ላይ የውጭ ምንዛሬ የሚያስገኙ ስራዎችን እየሰራ ስለመሆኑም ተናግረዋል። ኮርፖሬሽናችን በ10 የክልሉ ከተሞች ማለትም በሆሳና ወልቂጤ፣ ቡታጅራ፣ ወራቤ፣ ሳጃ፣ ዱራሜ፣ ሀደሮ፣ ሽንሽቾና፣ ሀላባ እንዲሁም ሾኔ ከተሞች በ15 ሳይቶች 159 ሼዶችን አልምቶ መሰረተ ልማቶችን በማሟላት ለ124 የተለያዩ አምራች ኢንዱስትሪዎች በማስተላለፍ የውጭ ምንዛሪ የሚያስገኙና የውጭ ምንዛሪ ደግሞ የሚያስቀሩ ተኪ ምርቶችን እያስመረትን እንገኛለን። ቀሪዎቹ 41 ሼዶች የተጠናቀቁና በበጀት አመቱ የሚጠናቀቁ ሼዶች ሲሆኑ እነዚህ ሼዶች ለማስተላለፍ ኢንዱስትሪያሊስቶችና አምራች ኢንተርፕራይዞችን የመመልመል ስራ የጀመርን ሲሆን ከዚህ ጎን ለጎን በመጠናቀቅ ላይ ላሉ ማምረቻ ሼዶች የኃይል አቅርቦትም እንዲቀርብላቸው ከኢትዮጵያ ኤሌክትሪክ አገልግሎት ጥያቄ አቅርበን ግምት ስራ እንዲሰራ በክትትል ላይ እንገኛለን። ኮርፖሬሽኑ ሼዶችን ከመገንባት ባለፈ ከአጋር ድርጅቶች ጋር በትብብር በመስራት ለአምራች ዘርፉ የማሽራኔ አቅርቦት እያደረገ ይገኛል ብለዋል። ኮርፖሬሽናችን ዘርፉን ለማሳደግ የአምራች ኢንዱስትሪዎችን ችግር ለመፍታት ርቀት ተጉዞ ከልማት አጋሮች ጋር በመጻጻፍ በበጀት ዓመቱ ለአስር አምራቾች የተለያዩ ማሽነሪዎችን ማለትም የእንጨት መሰንጠቂያ፣ መላጊያ፣ መበየጃ፣ የልብስ መስፊያ፣ ስንጀሮች ወዘተ በነፃ ድጋፍ ተደርጓል። ይህ የአምራቾችን ምርታማነት ለማሳደግና ተጨማሪ የስራ ዕድሎች እንዲፈጠሩም ምክንያት ሆኗል። በተጨማሪም በክላስተራችን ለሚገኙ 35 ኢንተርፕራይዞችና ኢንዱስትሪያሊስቶች በገበያ ተወዳዳሪ እንዲሆኑ የሚያስችል የካምፓኒ ፕሮፋይል አዘጋጅተን ሰጥተናል። የአቅም ግንባታ ስልጠናም ሰጥተናል። በተጨማሪ ሰፋፊ ሥልጠናዎችም ለመስጠት አሁንም ከጀርመን መንግስት ጋር በመተባበር የተጨማሪ የ15 ሚሊዮን ብር ውል ተፈራርመን የፕሮግራም ማስጀመሪያ መርሃ ግብርም አድርገናል። የተካሄደው ኤክስፖና የውይይት መድረክ አምራች ዘርፉ ተጠቃሚ እንዲሆን የሚያስችለው እንደሆነ ነው ዋና ስራ አስፈጻሚ የተናገሩት። የአንድ ሀገር ኢኮኖሚያዊ ሽግግርን ከሚወስኑ ዘርፎች አንዱ ኢንዱስትሪ መሆኑን ያነሱት ደግሞ በምክትል ርዕሰ መስተዳደር ማዕረግ የከተማና ኢንዱስትሪ ክላስተር አስተባባሪና የክልሉ ከተማ ልማትና ኮንስትራክሽን ቢሮ ኃላፊው አቶ ስንታየ ወልደ ሚካኤል። ለዚህ ደግሞ አምራች ዘርፉ ትልቅ አበርክቶ አለው ብለዋል። ሁሉም የእድገት ዘርፎች የማደግና የመዘመን መሰረቱ አምራች ኢንዱስትሪ ዘርፉ ነውና ለአብነት የግብርና እድገትና መዘመን በአምራች ዘርፉ ላይ የተወሰነ ነው። ግብርና ያለ ግብዓት፣ ያለ ማዳበሪያ፣ ያለ ፔስቲሳይድ ግብርና፣ ያለ መካናይዜሽን ግብርና ሆኖ ሊቆም አይችልም። ሰርቪስ ሴክተሩ ያለ አምራች ዘርፉ በራሱ ሊያድግ የሚፈልገውን ግብ ሊያሳካ አይችልም። የሁሉም እድገት ዘርፎች መሰረታቸው አምራች ዘርፉ መሆኑን እንረዳለን ማለት ነው። በዘርፉ የሚታዩ ማነቆችን ማየትና መፍታት ያሻለን ብለዋል። አቶ ሰንታየውም በለውጡ መንግስት ይህንን ዘርፍ ተመጣጣኝ ትኩረት አግኝቶ እና ድጋፍ አግኝቶ መመራት በመጀመሩ የተሻለ እድገትና ውጤት እያሳየ መምጣት ጀምሯል። ለአምራች ዘርፉ እድገት ማነቆ ሆነው ከቆዩ ጉዳዮች እና ዛሬም ድረስ ሙሉ ለሙሉ ካልተፈቱ ጉዳዮች ውስጥ የክህሎት እጥረት፣ በዚህ ዘርፍ ተሰማርተው የሚሰሩ ሰዎች ዘንድ የሚታይ የክህሎት እጥረት፣ በአመራራችን በዋናነት የሚታይ የመሬት አቅርቦት ችግር የድጋፍ እና ማበረታቻ ስርዓትና ትግበራ ችግር፣ የፋይናንስ ማነቆችን የመፍታትና የማሳጠር ችግር፣ የኃይል አቅርቦት ችግር፣ ዘርፉን የመምራት አቅም ችግር ተጠቃሽ ናቸው። የውይይት መድረኩ እነዚህን ማነቆች በመፍታቱና የገበያ ትስስሩን በመፍጠሩ ረገድ ድርሻው የላቀ ነውም ብለዋል። ኢንተርፕራይዞች ምርቶቻቸውን በማስተዋወቅ እርስ በእርሳቸውም በግብአትና በምርት እንዲተሳሰሩ ያግዛል። አቅራቢዎች፣ አምራቾችና ተጠቃሚዎች ፊት ለፊት እንዲገናኙና ትስስር እንዲፈጥሩ ይደግፋል። እንዲሁም በገበያው ተወዳዳሪ መሆን የሚያስችላቸውን የትምህርት፣ የቴክኖሎጂ፣ የልምድ ልውውጥ የሚያደርጉበት እንዲቀስሙ እድል ይፈጥራል በክልሉም የሚገኙ አመራሮች ለዘርፉ እድገት የድርሻቸውን መወጣት አለባቸውም ብለዋል